ምንም ጉንፋን ይዞኝ ነው። ጀርመን ሀገር ውስጥ ይስማዕከ ወርቁ ሜላትን መቀጥቀጥ ይጀምርላቸዋል። አላለቀስኩም እኔ እኔ አላለቀስኩም። ጉንፋን ይዞኝ ነው፣ ለምንድን ነው የማለቅሰው? እኔ እናንተ ጋር መጥቼ አላለቅስም። እውነት። ከዛም በኋላ ከዛም በኋላ ሜላትዬ ድግምቱ ምናምን ሰይጣን ወጣላት አሉ። ተነስታ ቤተሰቦቿ ጋር ሸሸች። እላቸዋለሁ እና ሜላት ቪክትም ናት። ሜላት ቪክትም ናት። ከብዙ ወንድ ጋር ነው የምትወጣው። ቀናችሁባታ ቀናችሁባት፣ ቶጣ ቆንጆ ስለሆነች ነው። ኤኬ አንቺ አይጥ ከአንቺ ገማን ይወጣል። ስለዚህ ድሮ ባሏን ግን የተክሊል ያገባቸውን ባል በድግምት ነው በድግ ተነስታ ባሏን ፍትት ይህንን ቅማል ጉንዳን የመሰለ ሰውየጋ የድሮ ባሏ እኮ ምን የመሰለ እኮ አንበሳ እኮ ነው፣ ጋይስ አንበሳ። ከዛም በኋላ በቃ ድግምት ሰርቶባት አስተብትቦባት፣ የእስማ ከሚስት የድሮ ሚስቱን የልጆች ጠንቋይ ነው ሰውየው ሰውዩው ጠንቋይ ነው። አሁንም ራሱ ከስማከ ጋ ምናምን ውሃ ውስጥ ወስጅሽ ገብቼ ከመርሜዶች ጋር ምናምን እራት ላብላሽ ምናምን የሚልሽ የሚጀነጅንሽ፣ ሴት ቢኬርፉል ሴስ፣ ቢኬርፉል። እሺ አንቺ ላይም ደግሞ ከባድ ድግም ታሰርቶብሽ፣ ደግሞ ትልቁ ነገር ሽንጠለሽ ደግሞ ድግም ታሰርቶባት ነው በተክሊል ያገባችውን ባል የልጆቿን አባት እኮ ነው አስጥሎ ከዚህ ጋ የሆነችው። አይመጣጠኑም እኮ

ሰራ ስለይ ስራ አሁን እቤት አልጋ ውስጥ ግባ ነው። ዋስሮን ጉዝሚ ብለህ ጠይቅ። ከአንተ ውጭ ከሆነ ዋይ ዋዩ እግዚአብሔር ሶፍት ይዘግባ ግን እቤት ምናምን ስታለቅስ ምናምን አይነን ጠረግ እያልክ ምናምን እንጂ ከባድ ነው እና ይህንን ነው ምላችሁ። ውዶችዬ ደህና ናችሁ? እኔ አሞኝ ነበር። ያመመኝ ልንገራችሁ ክላስተር ሄዴክ ብዙ ማይግሬኖች ነበር ውስጡ። ከዛም መድኃኒት ታዘዘልኝ ምናምን ቤት ገብቼ ታዲያ እሱም ይሻላል። አባዬ እያዳየ አነቆለባት እኮ አስጠንቁሎባት እኮ ነው ከመጀመሪያ ባሉ ያፋታት። ሺ ገንዬ ሌላ ቪክቲም አለች። መጽሐፉን ደጋግሜ ያነበብኩት አንቺ ውሃ ውስጥ ምናምን ምናምናው ይሄዳል ማለት የምር ታሪክ ነው የምነግራችሁ። ድግም ተሰርቶባት ነው። ሜላይ ስሙ እንደውም ብቆይ እንደውም ጠይቄ እመጣለሁ። በእውነት እኔ አሁን እችን ሰሞን እንደ ክላስተር ሄዴኩም ሚሞሪ ምናምን ሉዝ እያስደርገኝ ነበር። ምንም ነገር አረሳም ታውቃላችሁ። እና ከእውነተኛ ሶርስ ስሰማው ግማሹን ረስቼው ነው ታሪኩ እንጂ፣ ታሪኩ እግዚአብሔርን በጣም በጣም በጣም ለፊልም ራሱ የሚበቃ ታሪክ ነው እና ያን የመሰለ የተክሊል ትዳሯ፣ ሀብታም ሰውዬ ነው የመጀመሪያ ባሏ፣ በነገራችሁ ላይ ከዛን ተክሊል ትዳር፣ የተከበረ ትዳር አፋቶ ውርጋጥ ጉንዳን የመሰለ ሰውዬ ከእሷ ጋር አንዴ የደበደቡኝ አንዴ እንዲሆንኩኝ እያለ ጀርመን ገቡ። ጀርመን ከገቡ በኋላ ደግሞ እሷን ያ ድግምቱን አብዴት ማድረግ ረሳ። ጀርመን ከገባ በኋላ አብዴት ማድረግ ረሳ እና አይስኦ ትወልቭ ሆነ። ላይክልም አብዴቱ ደግሞ አይሶ ሲክስቲን ሴቨንቲን ሲሆን መግባባት አልቻለም ከሜላ ጋር እና ሜላም አይኗ ተከፈተ። ሰውዬው ለካስ ጉንዳን ነው የሚመስለው። እችን የምስልሽ ቆንጆ ከጉንዳን ጋር ምታድ ስትነቃ በህይወቷ ወስሮን ጉዝሜ ያለች ሰምቲንግ ዝሮንግ ምናምን ብላ ፈታችሁ። ድግምቱም ሴጣን ወጥቶላታል። ባይዘወ ሜላትን ጥሯት፣ ድግምቱም ሴጣን ወቶላታል። እራሷ ተመሰክራለች። በእውነት ሜላት ነይ ድግምታ ሰርቶባት ይስማዕከ ሚሉ እየሌ ይህ ድግምታ እኔ እንደዚህ ወንድ እኮ በእውነት ድግምታ ምሎ ታውቃላችሁ። ኮፍያ ሚያበዛ ወንድ ሽሹ ጭንቅላቱ ደግሞ ከትከሻው ትልቅ የሆነ ጉንዳን የሚመስል ወንድ ሽሹ። ጀርመን ለመሄድ አይደለም ባክ፣ የተጠቀመች በቴድሮ ባሏ በጣም ዘጭ ያለ ነው። ብልጣ ብልጣ አይደለች የሚሉዬ፣ በጣም የእግዚአብሔር ሴት ናት። ባይዘወ ድግምት ሆኖ ትንሽ ያጨለላት። ሜላት ፊነግቢ ይስማዕከ ድግምት እንዳሰራብሽ ከቤተሰብሽ ነው የሰማት። እና እንዴት መሰላችሁ እሷ ላይ ያደረገው በብብቱ እሰ እንደለኩሶ ያዘና፣ ከዛም በኋላ አፍንጫ ውስጥ እንትን ኮሰረት ነው ዳማ ከሴ እንደዛ ያዘ። ጆሮ ላይም እንደዛ አድርጎ መርፌ ስሟን እየጠራ ጭቃ ግርግዳ ላይ ነው እየበሳ ስሟን የጠራ ከዛም በኋላ በተክሊል ያገባችውን ባል የልጆቿን አባት አዲዮስ አለችው። ልጅቷ እኮ በጣም እንትናትኮ ታውቃላችሁ አደል? በጣም ኦርቶዶክስ ናት፣ አክራሬ ናት። በጣም አክራሪ ነበረች እኮ ከዘን አሁን ፈታ ፈታ ያለች ማለት እኮ የጀመረችው እሱን እኮ ከፈታች በኋላ ነው። ይስማዕከን ከላይዋ ላይ ስታቃለን።